ትምህርት ሚኒስቴር የፈተና ስርቆትን በማስቀረት የትምህርትን ጥራት ለማረጋገጥ የዘረጋው አሰራር በራስ ጥረት ብቻ ፈተናን ማለፍ እንደሚቻል ያስገነዘበ ስለመሆኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለኢቲቪ እንደገለጹት የፈተና ስርቆት በማህበረሰቡም ሆነ በሀገር ላይ ከፍተኛ ጉዳት የሚያስከትል በመሆኑ ይህንን ለማስቀረት የተወሰደው እርምጃ በትምህርት ማህበረሰቡ ዘንድ የኃላፊነትና የተጠያቂነት ስሜት ስለመፍጠሩ አንስተዋል። ሊያጭበርብሮ ማለፍ ወይ ሰርቆ ማለፍ ምናምንን ልክ ሰርቆ መኖር ማለት ትክክል እንዳልሆነው ሁሉ በትምህርት ዘርፉ በተለይ በስርቆት በማጭበርበር የሚገኝ እውቀት እውቀት ሳይኖር ሰርቲፊኬት የሚገኝበት መንገድ ማለት እሱ ደግሞ መጥፎ ነው። መጥፎነቱ እውቀት አለመኖሩ ብቻ ሳይሆን ሰርቲፊኬቱ እውቀት አለ ስለሚለው ምንም ሳያውቅ እውቀት አለኝ ብሎ የሚያምን አይነት የህብረተሰብ ክፍል ነው እየፈጠር ነው ያለው። ይሄ ህብረተሰቡን በጣም በጣም የጎዳ ነገር። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው በቀጣዮቹ አመታት ሙሉ በሙሉ ፈተናው በበየነ መረብ ለመስጠት የሚያስችል ዝግጅት በመደረግ ላይ ስለመሆኑም ፕሮፌሰር ብርሃኑ ነጋ ተናግረዋል።